በሰማ ወወልድ መንፈስ ቅዱስ አህዶ አምላክ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ እንደምናላችሁ እንደምንከረማችሁ እንደ እግዚአብሔር መልካም ፈቃድ ዛሬም የአዲስ ኪዳን ትምህርታችን የማትወስ ኮንጌል ተከታታይ ትምህርታችን እንቀጥላለን የማቴወስ ኮንጌል ምዕራፍ 2ያ ላይ ያለ ነው ለዛሬው ምናየ ውስን ነው። ምዕራፍ ሀያ ምን ይላል፣ ስለሚናገራል ከውስጥ ውስጥ ምን ምን ታሪክ አለው? ከታሪክ ውስጥ ምን እንማራለን? ለኛ ህይወትስ ያለው ጥቅሙን እንዴትስ እንመለከተዋለን የሚለውን የመጽሐፉን ጽንሰ ሐሳብ ለመረዳት እንደ እግዚአብሔር መልካም ፈቃድ እናያለን። ትመስል መንግስተ ሰማያት በአለ እንግዲህ አጸደ ወይን ነው የሚለው የወይን ቦታ ሰፊ የሆነ እርሻ የወይን ቦታ ያለው ባይለጸጋ ሰውን የዚያር መንግስት ትመስላለች ይችላል ያ የወይን ቦታ ሰፊ እርሻ ወይም መሬት ያለው ሰው እሱን የዚያ መንግስት ትመስላለች ይልና፣ ቀጥሎ ሲነጋ ጠዋት ማልዶ ወጣና ሰራተኛ ፈለጋ ወጣ ይላል። ወጥቶ ሰራተኛ ፈለገ። ለወይኑ ቦታ አትክልት የሚተክሉ ወይን የሚተክሉ ወይኑን የሚኮተኩቱ ሰፊ የወይን እርሻ ስለነበረው ብዙ ሰራተኛ ስለሚያስፈልገው ማልዶ ወጣ ይላል። 12 ሰዓት ማለቱ ነው። ነግ የሚለው 12 ሰዓትን ነው። በዚያን ጊዜ ሲመጣ ስራ የፈቱ ሰዎችን አገኘ። እናንተ ለምን ስራ ፈታችሁ እዚህ ቁማችኋል? አላቸው። እነሱ ደግሞ እኛ ስራ የሚያሰራ ናተን ከሚቀጥረ ናተን የሚያሰራ ናተን እዚህ ቁመናል አሉት። ስለዚህ ኑ ወደ አጸደ ወይኔ ላሰማራችሁ ብሎ አንዳንድ ዲናር ተስማምቷቸው ወደ ወይን ቦታው አሰማራቸው ይላል። ከዚያም ቀጥሎ እነኛን ካሰማራ በኋላ ብዙ ሰራተኛ ስለሚያስፈልገው እነሱን አሰማርቶ መልሶ ወጣ ሰራተኛ ፍለጋ። አሁንም ስራ የፈቱ ሰዎችን ሶስት ሰዓት ላይ ያገኛቸው ለምን ስራ ፈታችሁ ሲላቸው ስራ የፈታ ነው ስራ የሚያሰራ ናተን ነው አሉት። እኔ ጋኑ ስሩ ብሎ እነሱ ጋር ተስማምቶ በአንድ ድናር አሁንም አሰማራቸው። የሶስት ሰዓቱንም የጠዋት 12 ሰዓት እንደገና ከዚያ የሶስት ሰዓት አሁንም መልሶ እነኛን አሰማርቶ ስድስት ሰዓት ላይ ሲወጣ ስራ የፈቱ አገኘ። እነህንም በአንድ ዲናር ተስማምቶ አሰማራቸው። እነሱን አሰማርቶ አሁንም ዘጠኝ ሰዓት ላይ ወጣ። ዘጠኝ ሰዓት ላይ ሲወጣ ስራ የፈቱ ሰዎችን አገኘ። እነሱንም አመጣና አሰማራቸው። በአንድ ዲናር ተስማምቶ ካሰማራቸው በኋላ አሁንም አስራ አንድ ሰዓት ወጣ። አስራ አንድ ሰዓት ሲወጣ ስራ የፈቱ ሰዎችን አገኘ። እነሱንም በአንድ ዲናር ተስማምቶ ወደ ወይኑ ቦታው አጸደ ወይኑ ወሰዳቸውና አሰማራቸው። ከ12 ሰዓት ጧት ጀምሮ እስከ 11 ሰዓት በየጊዜው የቀጠራቸው ሰዎች በአንድ ድራ በዲናር ብቻ ነው የተስማሙት ማለት ነው። ሁሉም በዚያ ተስማምተው ስራቸውን ሲሰሩ ዋሉ። ሲሰሩ ከዋሉ በኋላ ስራቸውን ጨርሰው 12 ሰዓት ሲሆን ጠርቶ አዛዡን አሰሪውን አካል ባይለጸጋው ወይም ያጌታው ጠርቶ ከጠዋት 12 ሰዓት ጀምሮ እስከ 11 ሰዓት የተሰማሩትን ሁሉንም እኩል ዲናር፣ አንዳንድ ዲናር ክፈላቸው ብሎ ትእዛዝ ሰጠ፣ እና በዚህም መሰረት እርሱም ደግሞ ለነሱ መስጠት ጀመረ። በሚሰጥበት ጊዜ ግን ከዚያ መካከል አንዱ ተነሳና እስካሁን ድረስ እኛ እኔ እኛ ከጠዋት ጀምረን በተለይ ጠዋት 12 ሰዓት የተሰማሩት ከነኛ መካከል አንዱ እኛ ከጠዋት ጀምሮ እስካሁን ድረስ እየደከብን ውለን የቀኑ ሐሩር ፀሐዩ ዋዩ ውሎብን እንደገና ቅዝቃዜውም ጠዋት አግኝቶን ይህ ሁሉ አሳልፈን ለእኛ አንድ ዲናር ስትከፍል፣ አስራ አንድ ሰዓት የመጣውንም እኩል እንዴት አንድ ዲናር ትከፍላለህ? የሚል ተቃውሞ እንዳነሱ መጽሐፍ ይገልጣል ማለት ነው። ከዚያ በኋላ እሱ ምን አለ? ዋውሳ ወይ ቤሎ ለአህዱም እንደሆሙ ያመፅኩ ሁዬ፣ ወዳጄ አልበደልኩም አርኬ ሁዬ ይላል። ወንድሜ አርኬ፣ ወዳጄ አልበደልኩም፣ የበደልኩ ነገር የለም። ለአንተም ለሁሉም አንዳንድ አንድ ዲናር ተስማምተሃል፣ በዚያ ዕለት እኩል ተከፍላችኋል። ንሳ ዘይረክበ ከወሁር የተሰጠህን የሚድር ሻህን ውሰድና ሂድ ያለው። ወፈቀድኩ አነ ለዝንቱ ዳህራዊ አሃብ ቦከማከ በኋላ ዘግይቶ የመጣው የ11 ሰዓት ከአንተ ጋር ከፍለው ዘንድ ይገባኛል። ከፈልኩት እከፍለዋለሁ። ወሚመይከውንሁም ግመዘፈቀድ ከበድዋይ እግበር በፈቃድየ በነዋየ ፈቃዴ በራሴ ገንዘብ የወደድኩትን ማድረግ አልችልም ምን? ወይም በገንዘቤ የወደድኩትን አደርጋለሁ ብሎ ሁሉንም እኩል ከፈለች። ከማፉኬ ከውኑ ድኅርት ቀደምተ፣ እንግዲህ ፊተኞች እንደዚሁም ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ። እስመ ብዙን ጽዉዓን የተጠሩ ብዙዎች ናቸው፣ ወህዳጣን ሩያን የተመረጡ ጥቂቶች ናቸው በሚል ያጠናቀቃል። ይሄ ምሳሌያዊ ትምህርት ነው። የወይን ቦታ የተባለው የእግዚአብሔር መንግስት ነው። ወይም ቤተክርስቲያን ነው። ወይም አገልግሎቱ ምስጋናው ነው ማለት ነው። ወይም ልጅነት ነው ማለት ነው። ወደ ልጅነት እግዚአብሔር ሰው በየዘመኑ በየጊዜው ጠርቷል። ዲቃውንት ከስነ ፍጥረት ያያይዙታል ይዙታል። ጠዋት አስራ ሁለት ሰዓት የተባሉ በስነ ፍጥረት ቀድሞ አስራ ሁለት ሰዓት ማለት ነግ ማለት ነው። ነግ ማለት የመጀመሪያ ማለት ነው። መላእክት ለምስጋና መፈጠራቸውን የአስራ ሁለት ሰዓት የተሰማሩ ማለት ወደ ወይን ቦታ ወደ ምስጋና የተሰማሩ በእግዚአብሔር መንግስት መኖር የጀመሩ መላእክት ናቸው ብለውታል። ከዚያ ቀጥሎ እንደገና ሶስት ሰዓት የተሰማሩ የተባሉ ደግሞ ከእናታቸው ማህጸን ጀምሮ እንደ ዮሐንስ መጥ ከመለኮት ምስጋና የጀመሩ የተሰማሩ የሶስት ሰዓት የተባሉት እነሱ ናቸው። ሌላው እና አቡነ ገብረ ቅዱስ እና አቡነ ተክለ ሃይማኖትን ሁሉ ያካትታል የሶስት ሰዓት የሚለው እነሱ ከእናታቸው ማህጸን እንደወረዱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ከምግብ በፊት ዓለምን እንደተቀላቀሉ በምስጋና ዓለምን መቀላቀላቸው እና በዓለም ላይ ምስክርነታቸውን መግለጣቸውን ይህንን ይተረጉማል፣ የሶስት ሰዓት ቅዱሳን። ከዚያ የስድስት ሰዓት የተባሉት ደግሞ በማዕከል እድሜያቸው በጎልማሳነት ወራታቸው ጊዜያቸው የተጠሩ ሐዋርያትን እነኝን የሚያካተት ነው ማለት ነው። ከተለያየ ቦታ አሳ ከሚያጠምዱበት ግብር ከሚያስከፍሉበት፣ እንደገና ቀረጥ ከሚያስቀርጡበት ከተለያየ ቦታ እነሱን መጥራታቸውን ይህንን ሲገልጽ ነው። የስድስት ሰዓት ዘጠኝ ሰዓት የተባሉ ደግሞ እነማርያም ተእፍረት የሽቷ ማርያም ወይም እነ ዘኪወስ እነኝ እነኝን የመሳሰሉ ናቸው። የዘጠኝ ሰዓት የተባሉ ማለት ነው። በግማሽ እድሜ በኋላ እየተጠሩ ማለት ነው። ወይም ጌታችን አምላካችን መድኃኒታችን ጌቶ ቤዛ ከመሆኑ ቀደም ብሎ በቅርብ ሰዓትና ጊዜ የተጠሩ ብለው ሊቃውንት ተረጉማሉ። የመጨረሻው 11 ሰዓት የሚባለው ፈያታዊ ዘየማን፣ እነ ፈያታዊ ዘየማን ናቸው። ወይም ፈያታዊ ዘየማን ነው። 11 ሰዓት ማለት መጨረሻ ሰዓት፣ መስቀል ላይ እየተጠራ ነው። ለዚህ ክብር ማለት ነው። ከዚያ በኋላ ከጠዋት ጀምሮ ማለትም ከእናቱ ማህፀን ጀምሮ ከመሰገነው ከመጥምቀ መለኮት ቅዱስ ዮሐንስ ከነ ቅዱሳኑ ከሌሎችም ቅዱሳን ከነኛ አስቀድሞ ደመ ማይተሙ ሰጥቶ በመንግስት አስበ ሲለው ጎምት ገሉ ምስሊ ውስጥ ገነት በገነት ትኖራለ ከኔ ጋር አዳምን ቀድሞ ትገባለህ ብሎ ለፈያታዊ ዘየማን ቃል መግባቱን ነው። ገንዘቡን ከጧት እስከ ማታ እኩል ክፈላቸው ማለት እኩል የዚኤል መንግስት ለሀጡም ለጻድቁም ሀጡም ንስሐ ገብቶ ከጻድቁ ጋር እኩል በእድሜ በመካከለኛ ዘመን የመጣ ከጠዋትም ጀምሮ በጽድቅ የተጓዘ ሁሉ በእግዚአብሔር መንግስት ንስሐ የገባው ኃጢአተኛውም እኩል ከነኛ ከጻድቃኑ ጋር መውረስ እንደሚችል ይህን ሲያስረግጥ ነው። ተቃውሞ ያነሳው ከጠዋቱ ከተሰማሩት ማለት ጠዋት የተፈጠሩ ከተባሉ ከመላእክት መካከል ሄጄ እገባለሁ ሲለው ፈያታዊ ዘይማን አትገባም ብሎ ሱራፊ መልአክ፣ ገነትን የሚጠብቅ መልአክ መከራከሩ ነው። ቅዱስ አትናቴዎስ በድርሳኑ ላይ በደንብ አድርጎ አበው፣ ገልጾታል ፈያታዊ ዘይማን ወደዚያ ሲሄድ ፈያታዊ ዘይማን አንተ ማነ? ብሎ ሲጠይቀው አዳሙኑ አበኩሉ ዓለም አዳምነ ሲሉ አይደለሁም አለ።

ትሚት ተናግረዋል ሱባይ ቆጥረዋል፣ አልተቀበልኳቸውም። ወሐዋርያት የተለኩ ሐዋርያትም ይወረድ የተወለደ ብለው አብረው ውለው አድረዋል፣ ተምረዋል፣ አብረው አልተማርኩም፣ አልተቀበልኩም። አላ ጸሐይ ቀጸበተኒ ሶበሪ ኳመንኩ ሀይለ መስቀሉ መዳኝ ተኮነኒ። ጸሐይ ወደ ጨለማ ስትቀየር፣ ከዋክብትም ሲረግፉ እንደ ቅጠል ወደ ምድር፣ ጨረቃም ወደ ደም ስትቀየር፣ መጋረጃ ከሁለት ሲሰነጠቅ ምድር ስትከፈት መቃብር ሲከፈቱና ሙታን ሲነሱ ድንጋዮች ሲፈተቱ ሁሉ ተአምር አየው። በመንግስት አስበ ብዬ በጮኩ ጊዜ ህድግባ ብሎ ፈቀደል ብሎ ደመማ የተሙ ሲያሳየው ከፍቶት እንዲያስገባ እኩል ደመወዝ መከፈል ማለት ፈያታዊ ዜማን ከቅዱሳን ጋር አብሮ እንደውም ሁሉን ቀድሞ መግባቱን ማጠየቅ ነው ብለው ሊቃውንት ተረጉሙታል። ምሳሌያዊ የወንጌል ትምህርት ነው ማለት ነው። ከዚያ ቀጥሎ ሁለተኛው አንቀጽ ወእንዘ የዐርግ እግዚእ ኢየሱስ ኢየሩሳሌም ነሥኦሙ ለዐሠርቱ ወክልኤቱ አርዳኢሁ አስራ ሁለቱን ሐዋርያትን ይዞ ወደ ኢየሩሳሌም በሚያደርግበት በሚወጣበት ጊዜ አሁን ኢየሩሳሌም እንወጣለን፣ ይይዙኛል፣ ይሰቅሉኛል፣ ይገሉኛል፣ ይቀበራለሁ፣ በሶስተኛው ቀን ነሳለሁ እያለ አጠቃላይ ስለ ድነት አለም እንዴት እንደሚያድን መንገሩ ነው። ከዚያ ቀጥሎ ደግሞ ሶስተኛው አንቀጽ ሲያቅፎም ዝ መጽት ሀቢሁ ሞም ለደቂቀ ዘብድ ወስ ለ ደቂቃ ወሰገድ ሎቱን ዘትብል ሀቢሁ ወደ እርሱ መጣችና የዘብድ ወስ ልጆች የዮሐንስና የአይቆብናት ወደ እርሱ መስገዷ ከሰገደች በኋላ እሷም ልጆቼ አንዱ በቀኙ አንዱ በግራህ በመንግስትህ አንግስልኝ ቀኝ አዝማች ግራ አዝማች አድርግልኝ ብላ መጠየቀው። እሱም ደግሞ የምትለምኑትን አታውቅም ብሎ እንደውም አውሳዊ ኢየሱስ ወይቤ ተአምር ሉ ተስሰሉ የምትለምኑትን አታውቅም። ትክልኑ ሰት ጽዋ ዛአነ ሰት የምጠጣውን ጽዋ እናንተ ትጠጣላችሁ። ማለትም እኔ የምሞተው ሞት አንቺ ወይም አንቺ ልጅ በሞት ይችላሉ አይችሉም። ማለትም አለምን ማድያን የሚችለው እኔ ብቻ ነው፣ ሙቼ እንደገና። ደግሞ ጥምቀት የእኔ ዛአነ ጠመት ትጠመቁኑ እኔ የምጠመቀውን ጥምቀት እናንተ መጠመቅ ትችላላችሁን? ብሎ በዚህ ምሳሌ አድርጎ እንደገና በቀኝና በግራ መቀመጥ የአባቴ ስራ ነው ብሎ ይህን መገሰጹን ነው። በአንጻሩ እሱ ይህንን ማድረግ አይችልም ማለት ሳይሆን እሱ ይመጣቸው በፍቅረ ሲመት፣ እነሱም ቀድሞ ፍቅረ ሲመት ፈላጊዎች ነበሩና፣ ጴጥሮስን ያዕቆብን፣ ዮሐንስን እንዲሁም ወደ ተራራ ይዞበት የወጣ ብዙ ጊዜ ጥያቄ እንዲህ አይነት ጥያቄዎች ያበዙ ስለነበረ ከእንዲህ አይነት ነገር ነፃ ሊያወጣቸው ደብረ ታቦር ተራራ ይዟቸው እንደወጣ እንደገና ደግሞ በመንግስተ ሰሚያት መብለጥ መበላለጥ፣ የበላይና የበታች እንደሌለ ይህን አስረድቶ ማስተማሩን በዝርዝር ይነግረናል ማለት ነው። ወደ መጨረሻ ላይ ስንመለከት ወፂኦም፣ እያሪሆ ተለወ ሰብ ብዙሃን፣ ከእያሪሆ ወይም ከእያሪኮ ከወጣ በኋላ ብዙ ሰዎች ተከተሉት። ሁለት አይነ ስውራንም በዚያ የዳዊት ልጅ ሆይ፣ ይቅር በለን እያሉ መጸለያ ማልቀሳቸውን መጩሃቸውን ወሳዮሴ ይገስጽ ጾሙ ሰው ግን ዝም በሉ እያለ ይገስጻቸው እንደነበረ፣ እግዚእ ኢየሱስ ቆመ። እግዚእ ኢየሱስ ወጸውዖሙ ወይቤሎሙ ምንተ ትፈቅዱ ወግበር ለክሙ፣ ላድርግላችሁ ብሎ እሱ ግን ቆሞ እንደ ተመለከታቸውና ወይቤልዎ እግዚኦ ከመ ይትከሰታ አይንቲን፣ አይኖቻችን ይገለጡልን ዘንድ እንፈልጋለን ብለው እርሱም መጠየቃቸው እሱም አይኖቹን አይኖቻቸውን ጋስ እንዲያሶላቸው አይነ ስውራሉን እንዲያበራላቸው ምረት እንዲያደረገላቸው ይቅርታ እንደተሰጣቸው በምረት እንደጎበኛቸው በዝርዝር በመናገር ይህ ምዕራፍ ሀያ ትምህርቱን ያጠናቀቃል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆየ